እኔ ጃኒ፣ እግዚአብሔር ምስክር ነው የምላቸው። ጃኒ መላጣ ብትሆን እራሱ በጣም ታባጭ። ከሁሉም ከሁሉም ከሁሉም ከሁሉም ቆንጆ ከማልመድባቸው ውስጥ ደግሞ ማን ነው? ከሁሉም ሁሉ የቆንጆ የሞያ የሞዴሉን ቦታ አትይዝም። እየከመደበ ደግሞ ናይሆናት። አሁን ስትፈልጉ ተሰብሰብ ብላችሁ አኩርፉ። ኦኬ። ከዚያ ላይ ደግሞ በጣም። አስቀያሚ ምላስ ደግሞ በጣም አስቀያሚ፣ በቃ አስቀያሚ ባህሪ አስጠሊታ ባህሪ መጥፎ ናት። ምላስ ደግሞ የለች። አሁሉም የራሱ ነገር አለ። ግን ይሄ እንደ ልዕልቴ አከሌ ቆንጆ ናት አከሌ እንዴት ነው? ማለት ሁሉም የራሳቸው ውበት አላቸው፣ ለቤተሰባቸው፣ ለአካባቢያቸው ለሀገራቸው እንደ ቆንጆ ግን አውጥተሽ እንደ ሞዴል ወስደሽ አስረክብ የምትል እንጂ ነው ማስረክብ ሌሎቻችሁ ባህሪያችሁ ጥሩ ሊሆን ይችላል። የሰው አቀራረባችሁ ጥሩ ሊሆን ይችላል። እንደ ሰው የራሳችሁ መልክ ሊኖራችሁ ይችላል። ምናምን ምናምን ነገር ያ የሚያስደስት ነገር ጃኒን ግን የሚያክል የለም። እኔ ዝም ብዬሽ ሳይሆን ሽንኩርት ነው የምትመስለኝ፣ ቀይ ሽንኩርት። የለም የሚያምረው ቀይ ሽንኩርት እሱ ነው የምትመስለኝ። ሽንኩርት በቃ ሽንኩርት የሆነች ልጅ ነው። ወገቡ ብትሉ፣ ጌጡ ብትሉ፣ እግሩ ብትሉ፣ ዓይኗ ብትሉ፣ ከንፈሯ የፍንጫ ይህ የፊቷ አቀማመጧ እንዳለ ቅርጿ ዋ

የበለጥ አይ የበቆለጥ ነው እንዴት ሰው የማያምር ነገር እንትኑ እኮ የተሰፋ እኮ ነው የሚመስለው በቃ ኦፕራሲዮን የሆነ አይነት የለም እንደዚህ እሱን እኮ ነው የምትመስለው በግድ አይነት ያምራል እኔ አንዳንድ ዝም በቃ አታምሩም ማለትም ጥሩ አይደለም። በዚህ ችግር ላይ ደግሞ ሌላ ችግር መጡ በቃ አታምሩ አሁን የሚያምሩ ልጆች ግን እየመጡ አሁን ቅድም አንድ ጠይም ልጅ መታለች እዚህ ጋ ይታችኋታል ናቹራል ፊሊተር እነሱ ናቸው ቆንጆች፣ ወይን በላቸው። እኔ ጂጂ እንትን የምንመሰላችሁ ስቀያች ናቸው። እድሜ ለፊሊተር፣ እድሜ ለእንትን ነ ቆንጆ ማለት እንደኔ ልጅ ነው። የእኔ ልጅ ቆንጆ ናት። ሳምሪ፣ ቁመት፣ ወገብ፣ ቂጥ፣ መልክ፣ ሞዴል። እንደሱ ሆኑ ናቹራሉ ናችሁ ነው የሀገር የእንትን ፍሪዝ አይቀራችሁ፣ የኦንላይን ፍሪዝ አይቀራችሁ። አሁን አርፋችሁ ቁጭ ብላችሁ አዳምጡ። እኔ ሞራል መንካት አልፈልግ፣ ግን ቆንጆ ነን ብላችሁ ሰው መናቄ፣ ቆንጆ ነን ብላችሁ ይሄ ምናምን ኖ ኖ። ያ ቆንጆ ማለት ኦንሊ እንደ ልጄ የኔ ልጅ ናት ቆንጆ። ሄዱያት ሄዱያት። እስኪ ሀገራችሁ ላይ ሰራችሁ፣ ቁመትዩ፣ ወገብዩ፣ ቂጥዩ፣ ጡትዩ፣ ፊትዩ ጋደም እዚህ የሀገር እንትን አርገሽ ይው ቆንጆ የሚበላበት ሀገር ላይ የማይበላ ነገር ምግብ ሲያስፈልግ አርገሽ እዚህ ጋር ትመጡና ቆንጆ ነን። አርፍ ሲሪየስ፣ አርፍ ሲሪየስ። አርፋችሁ ጌማችሁን ቀጥቅጡ። ድህነት አለ፣ ራሳችሁን ጠብቁ፣ ተማሩ፣ ሂዱ። ቆንጆ ነን ብላችሁ መወዳደር ካለባችሁ ለምን ነው ሄዳችሁ? ቆይ አዳሚ እዚህ ጋር መተሽ እኔ ቆንጆ ነኝ። ቆንጆ ለምን ሀሴት ሄደችበት? የኢትዮጵያ ሞዴል እንትን ውስጥ ያልገባችሁ ዝብዝብ ሁላ ወንድ ከማባረር ውጪ ይሄ ነው ቁንጅና? ዝርፊያ ነው ቁንጅና። ምን አፋቸውን ይከፍታሉ? መዳ ያለ ቄት ገልብጦ ወምስ እየላኩ ብር ከመቀበል ውጭና ወንዶችን ከማሳደ ይሄ ነው ቁንጅና? ቆንጆ ማለት ዲሲፕሊን ነው። ቁንጅና ማለት ሆኖ መገኘት ነው። እካክ ምን ነው አፋቸውን ከፈቱ? አሁንስ እኔ ምን አገባኝ? የፈለጋችሁትን ሁኑ ስትባሉና አበዛችሁት እኮ አከሌ ቆንጆ ነገር ያም እየተነሳች የእኔ ቆንጆ ነገር። ሰው ቆንጆ ሲልሽ ነው ከኋላ ያለ ሰባት ኪሎ ስጋ አለ። እሱም በኤዲቲንግ ታጠፊያለሽ። ኤዲት አድርገሽ ታጠፊያለሽ። ቆንጆ ማለት ናቹራል፣ ቀጥ ያለ እግር ሲኖርሽ፣ ቀጥ ያለ ወገብ ሲኖርሽ፣ ትክክለኛ ባህሪ ሲኖርሽ